አዎ ጥሩ ያው ይሄንን ታነሽዋለሽ። አንደኛ ሳሙኤል ምዕራፍ አስራ አምስትን ሙሉ ሳሙኤልም ሳውልን አለው በህዝቡ እስራኤል መንገድ እየተቃወመ ያደረገበትን እበቀላለሁ አለ እግዚአብሔር። ያኔ ያኔ ያኔ ያደረጉትን የአራት መቶ ዓመት ልዩ ይዞክ፣ ስለሆነ ነበረ መስታክየር። እሺ፣ ኦኬ ኦኬ። እሺ። አሁን አይሰማም። ኦኬ ልድገምልሽ። አሁን አሁን ያላቸውን ሙሉ ፈጽማ አትማራቸውም። ወንዱን አለ ልባርጊ ሴቱን ብላቲናውን ህፃኑ ህፃኑ ልባርጊ ህፃናቱ በሬውን በጉን ግመሉን አህያውን ምን አርጋቸዋል? ምን አርጋቸዋል? ግዳል፣ ግዳል። ምንም እንዳልሰማ አሁን ገረመውና፣ እንዴት እንደዚህ ነገር። ግን አለ ሳውልና ህዝቡ ስለታዘዘ ለተመረጡት በጎችና በሬዎች፣ ለሰቡትም ጥጆችና ጠቦቶች፣ ለመልካሞቹ ሁሉ ራሩላቸው። እግዚአብሔር ግን ዛራሩላቸው ያጠፋቸው አልወደዱም። ነገር ግን ምናምንቴውና የተናቀውን ሁሉ ፈጽመው አጠፉት። ስለዚህ እግዚአብሔር እንዳትራሩ ያላቸውን ህፃኑን ም ምንም እንዳትምሩ ነበር ያ እዛ ግን እግዚአብሔር ቃል እንደሰው እንደ ፍጡር ይጸጸታል። እንዴት ነው አምላክም ይጸጸታል? አዎ አዎ ሰመደው ነገር ሆነ ሳይሆን ዘፍጥረት ስድስት ስድስት ላይ በተመሳሳይ ሁኔታ እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡ ማዘናለ ተጸጸተ እግዚአብሔር ተግባባ ስለዚህ አሁን ይሄ በቃ እንግዲህ ስለ ፍትህ ጉዳይ አስመልክቶ ወሳኝ ነጥብ ነው እስቲ እንደው አንድ ነገር ላሳይሽ ዳዊት ያደረጋቸው ነገሮች መካከል እስቲ አንድ ነገር ላሳይሽ ጉድ እኮ ነው እንግዲህ እንደ እንዳትይ እግዚአብሔር ነብይን ራቁትህን ሂድ ብሎ ያዛል እንዴ ቃል ኪዳን ከሱ ይሄው ትንቢተ ኢሳያስ ምዕራፍ ሀያ ቁጥር ሁለት ማንሳት ትችላለህ። አዎ ማንኛውም መጽሐፍ ያለው? በዚያ ማመታል ለእግዚአብሔር ያመጸልጅ ይፈኛል ይድ ማቀን ከወገብ አውራ አማህንም ከእግርህ አውልቅ ብሎ ተናገረው። እንዲህም አደረገ ራቁቱን ባዶ እግሩን ሄደ። እግዚአብሔርም ማለት ባሪያዬ ኢሳያስ በግብጽና በኢትዮጵያ ለ ላይ እ ሶስት አመት በግብጽና በኢትዮጵያ ላይ ሶስት አመት ለምልክትና ለታምር ሊሆን ራቁቱንና ባዶ እግሩን ሄደ እንዴ! አንድ ነብይ እንዴት ነው ራቁቱንና ባዶ እግሩን ለሶስት አመት በሁለት ሀገራት መካከል የሚመላለሰው? ቃል ነብይ እኮ ነው። እንኳን ነብይ ታይና ያንቺ ታይው እንደውም መምህር ምናም እኔን እኔን እኔ ራቁቴን ብታይ ከዚህ በኋላ እዚህ ቤት ትገቢያለሽ? ታዲያ የተከበሩ የአምላክ ነቢያቶች እንዲህ አይነት የማይሆን ስራ ይሰራል? እስቲ ከስልኩ ላይ ከምታስነብበኝ መጽሐፉ ላይ ብታስነብበኝ። በራን ብንዲገቡ ወይ እኔ ገና ይሄን ሁሉ እያገላበጥኩኝ ላውጣ ነው። ዘፍጥረት 19 ከቁጥር ዘፍጥረት 19 ከቁጥር

ታባቱ እንደት እንዴት ነቢይ እንደዚህ እንዴት ሊሆን ድንግል ማርያም ሊሆን የማይችል ወይኛው ደግሞ አሳይ ሸለ ኡለቲ ቃል ሳሙኤል ምዕራፍ 18 አንደኛ አንብበው ሳሙኤል ዳዊት ሚስት ማግባት አሳልፎ ይሰጠው ዘንድ አስቦ የንጉሱን ጠላት ጠላቶች ይበቀል ዘንድ ከመቶ ፍልስጤማውያን ሸለፈት በቀር አለ። ሸለፈት ሸለፈት ማለት የወንድ ልጅ ብልት ነው። እና መቶ ፍልስጤማውያንን ገለ መቶ ሸለፈት ቆርጠ በቀር ንጉሱ ማጫ አይሻም። እንትን ማጫ ታቀለሻ፣ ይሄ ሰዎች ሲተጫጩ ወርቅ ምናምን ይገዛሉ አለ ሰው። እዚህ ጋር ደግሞ ዳዊት ማምጣት ያለበት ምንድነው? መቶ ሰዎችን ገሎ ከመቶዎቹ ወንዱን ይው እንደዚህ ስልብ ስልብ አድርጓቸው ያን ነገር ቆርጦ ያመጣል። ከዛ አይሻም ብላችሁ ለዳዊት ንገሩት አላቸው። ዳዊትም ይዚን ጊዜ ምን አደረገ? ዳዊትና ሰዎቹም ተነስተው ይሄዱ ከፍልስጤማውያንም መቶ ሰዎችን ገደሉ። ዳዊትም ለንጉሱም አማች ይሆን ዘንድ አለ አማች ይሆን ዘንድ ሰለባቸውን አምጥቶ በቁጥራቸው ልክ ለንጉሱ ሰጠ፣ አለ በቁጥር አለ አይሰማም? ይሰማል። አዎ ይሰማኛል። አሁን ይሰማል፣ ድምፅ መጣ። ስለዚህ መቶ ሸለፈትን ቆርጦ የአንድ ሰው ስሜት ለማርካት የመቶ ወንዶች ሲወጠፍቶ መቶዎቹም ብልታቸውን ቆርጦ አምጥቶ አንድ ተረካከቡ ማለት ነው። ከዛ ሳኦልን ልጁ ሜልኮንን እንዳረለት አለ። እሺ መቶ ሰዎችን ገሉ፣ ሸለፈት ሰጠ ማለት ነው። እንደዚህ አይነት አካሄድ አለ እንዴ? እንደዚህ ይሰራል እንዴ? ቃል ኪዳን እንዴ? ጋብቻ በሸለፈት የሰው ሸለፈት ነው። በጣም ይከብዳል ነገር አለ እና በጣም ብዙ ነገር ነው ያለው። ቆይ እና ኤኒዌይስ አሁን ወደ ዋናው ነጥብ እንምጣና ታልጂ እያ አምላክ እንዳለው ሰምተሽ ታውቃለሽ ማ እ ማን ነው አምላክ ያለው አምላክ እንዳለው በግላ አይተሽ ታውቃለሽ? ኢየሱስ ማለቴ እግዚአብሔር አይደል እንዴ እየላከው ወደ ምድር እግዚአብሔር ነው። ኮይጋቁጥ አላረፍኩም፣ አትንኪኝ፣ አላይ ማርያም ነገር ግን ወደ ወንድሞች ሄደች። እኔ ወደ አባቴና ወደ አባታችሁ እኔ አባቴ እናንተ አባት ነው የሚለየው ነገር የለም። ወደ አምላኬና ወደ አምላክ አምላኬም የእናንተው አምላክ ነው አድርጋለው ብለች። አምላኬ እና አምላካችሁ ማን ነው? የኢየሱስ አምላክ ወይስ ራሱ ነው? እየሱስ አምላክ አለውነሱ ላሳየሽ ነው። ሌላ ደግሞ ላሳየሽ ነው። ይሄን አነሳሽው ፎቶ አነሳሁትም እስኪቀረብ የዮሐንስ እሺ ቆይታል። ማንተ በቋና ነገር በቃ በውስጥ እናወራለን። በቃ በውስጥ ችግር የለም እናወራለን። ቁም ነገር፣ ቁም ነገር፣ ቁም ነገር። መልካም ጊዜ አሁን እንግዲህ ምድር እና ይመጣል ሌላ ታሪክ አሁን እዛ ቤት ለማንኛውም አሁን አይ ቲንክ እስኪ አንድ ሁለት ሰው ላስገባና ወደ ሰላት ልሂድ። የመቀያ ጀማ ከሶንጎ ና የመን ሰላም

ሰማ አይቀርብም፣ ግን ይሄ ለንስሐ የማይመች ተንኩል። እግዚአብሔርን አልተሳደብኩም፣ መንፈስ ቅዱስን አልተሳደብኩም። አዲስ አበባ ልመጣ ነው፣ በቃ ላገኝ ፈልጌ ነበር። ያ እንሻላ እንገናኛለን። እሺ ቴክስት አድርግልኝ በውስጥ

Amen, brother. በሉ እሺ፣ በቃ ሰላት መስገድ አለብኝ። እሺ፣ ኢንሻአላ እንገናኛለን። የመን አው ከቺ ደር ኤንድ ካሶንጎ ኢንቦክስ እንገናኛለን። ፎር ዩ ጋይስ እስካሁን ድረስ አብራችሁ እንደነበራችሁት ደግሞ ክርስቲያኖች ካላችሁ አላህ ሂዳያውን ይስጣችሁ። ሙስሊሞች ደግሞ ታብታብ ላደርጋችሁም እስካሁን 378 ምናምን ነው። ኒይስ እና ለነበራችሁ ሁሉ አብራችሁን አላህ ቀጥተኛ ጎዳና ጽናቱን እንደሁላችን የሚሰጠን መልካም ጊዜ ይሁኑላችሁ። ወሰላሙ ለይኩም ወረሕመቱላህ።